ረመዛን ዘጠኝ አብረኒዋል ሀባይብ፣ እስከ መጨረሻው ድረስ አብራችሁኝ ዋሉ። ከጧት የምሯችሁ፣ አሰላሙ አሌይኩም ወረህምቱላይ ወበረኪተ ውድና የተከበሯችሁ ስማይል ፈርኒቸር ቤተሰብ፣ እንዲሁም የእስሚና የሀዊ ቤተሰብ እንዴት ናቸው ሀባይ? እኛ በጣም አልሐምዱላ። የረመን ስራ እንዴት ይዟችኋል? ዛሬ እንግዲህ በጧቱ ልጆቼ እንደዚህ ያለባብሼ አያታቸው ቤት ላኩኝና እራሴ ደግሞ መልበስ ጀመርኩኝ። ዛሬ ሙሉ ቀኔን አብራችሁኝ ነው የምትውሉት፣ እንሻአላህ የቀን ውሎ ነው ማሳያችሁ። በዚሁ አጋጣሚ የሚጠቅም ነገር አሳያችኋለሁኝ ማለት ነው። ባለፈው ቪዲዮ ሰርች ላችሁ ነበር ለከሆነች ጓደኛዬ ቤት ልገዛላት ነው ወይ ቦታ ብያችሁ ማለት ነው። ከዛን ቀን ወዲህ በቃ አንዱ ሳ ይሄን ነው ገዛላት እላለሁኝ ያልወሰዱኝ በቃ ኬሚሴ፣ እኔ ከተወለድኩ እንኳን ያላየሁትን ቦታ ሁሉ አየሁኝ። ታውቃላችሁ አንዱ ይመጣና እዛ ከአሪፍ ነገር አገኝ ችልሻለሁ። አንዱ ይመጣና ያው የነሱ ምንጀራቸው ስራ ስለሆነ እዛ ቦታ በማይታሰብ ዋጋ አለ ይሉኛል። በቃ መሮጥ ነው አልኳችሁ። ብቻ ቀን በቀን እያየው ነው እና ዛሬ እስኪ በጣም አሪፍ ኬላ ሰፈር፣ የኬሚሴ ልጆች ካወቃችሁ እንግዲህ ኬላ ሰፈር ማለት የድሮ ሰፈር ማለት ነው ማለት ነው። ግን አሁን ላይ ደመቅ ያለው ወደ ኦሲስ አካባቢ ነው። እና ለማንኛውም እዚች ጋ ቤት አለ። ለአስፓልት በጣም ቅርብ ነው ተባልኩኝ፣ ና መጣሁኝ። ሀባይም እስኪ አብረን የምናየው ነው የሚሆነው ዋጋውም በጣም አሪፍ ነው። ሕጋዊ ነው። ሁለት መቶ ምናምን ካሬ ነው ተብዬ ይኸው በአስፓልቱ ገባልን እና ይሄ ቤት ነው ማለት ነው ያልተገረፈው። ሁለት መቶ ሀያ ካሬ ምናምን ነው። ሰፊ ነው። እና እዚህ ጋር ደግሞ እንትን ተሰርቶለታል ማለት ነው። ታንከር ሴፍቲ ታንከር የሚባለው ማለት ነው። ምንም አይነት ሸዋርም ምንም እዚሁ ነው መጥቶ የሚፈሳው እና ቤቱ ይሄን ይመስላል። ቆንጆ ተደርጎ ተሰርቷል። ግን እኔ ቦታውን አልወደድኩትም ማለት ነው። ደስ አላለኝም። እና እንደዚህ ገና ግርፍ ይቀረዋል፣ ምናምን ሲሚንቶ ምናምን ሁሉ ነገር መቃመም፣ በር ምንም አልቋል። በዚህ አጋጣሚ ይህን ቤት የምትፈልጉ ልጆች መውሰር ትችላላችሁ። እኔ ለጓደኛ ሌላ አማራጭ ሶስት አራት ነበር ያየሁት፣ እና ይሄን ብዙም አልወደድኩትም። በእርግጥ ገና እ አላየችውም እስኪ ይህን የቀኑ ወይም ቪዲዮ ካየችው እንግዲህ አይታ ከወደደችው ማለት ነው። ዋጋው ግን በጣም አሪፍ የሚባል ነው። በነገራችን ላይ አሁን ወደ ሰኞ ገበያ ወደ ኩኔ ወይንም ደግሞ ወደ ግራ ጋዶስ አካባቢ ቢሆን ይሄ ሶስት ሚሊዮን ከዛ በላይ እንጂ አይሸጥም። ይሄ ግን ሁለት ነጥብ ሁለት እያለ ነው፣ እስከ ሁለት ይሸጣል አሉኝ ማለት ነው። በዚህ በቃ ሸዋሪ ውስጥም የውጭም ሁሉ ነገሩ የተሟላ ነው። ከኋላ ለራሱ ቦታ አለው እንደዚህ ሰርቪስ የሚያሰራ ከዛ በኩል የሆነ ጊዜያዊ ኩሽና ነገር አለው እና ዛሬ እንግዲህ እስከ ፊጥር ድረስ ነው አብራችሁኝ የምትጓዙት ምን ምን ስሰራ እንደምውልም በዚሁ አጋጣሚ እንድታዩ ብዬ ነው። እንግዲህ በቃ ተውኝ አልኳችሁ። ብቻ ድምፁን ብሰሙት እንደው ይረዝማል እያልኩ ያው ፈጠን ፈጠን እያደረግኩት ነው ስፒድ አድርጌ እንጂ፣ እንደዚህ ነው እንደዚህ ነው እያሉ በቃ አስፋልቷ ቻት ባጃጅ፣ እዚያ አቆምን። አስፋልቷ ቻትና ግን የሆነ ሹሩን ቁላ ነገር መሰለኝ መንገዱ ምናምን አልተመቸኝም። ለማንኛውም ገበያ ደረስኩና በዛው ወደ ምግብ ቤት መጣውኝ። ገና ማንም ሰው አልገባም፣ ስራ እንኳ ሴቶቹ ወንዶቹ አልገቡም ማለት ነው። አንዳንዶቹ እየተነሱ ነው እኔ በጧት ስለወጣውኝ ነው እንደዚህ እንግዲህ። ተመልከቱት ይሄ ምድጃ ከአሱር በኋላ ይንቀለቀላል። እና ወደ ቤት የተመለስኩኝ የገበያይን አደር አድርጌ መጣሁኝ። በጣም ነው ጎመን፣ የአበሻ ጎመን ወደው እሱን ገዝቼ ላሳምቡሳ፣ አንዳንድ አንድ ቅጠላ ቅጠሎች እንደዚህ፣ ሰላጣ ምናም ገዛ ሳሁኝና ወደ ቤት መጣሁን ቀጥታ። ዛሬ ቅዴ ምን መስራት እንዳሰብኩ ብታያወቅ፣ ላሳምቡሳ ካሮት ለ በምስር ስሰራ ካሮት ነው ጥብስ አድርጌ የሚጨምርበት። እዚህ ጋር ደግሞ ልጆቹ አያታቸው ቤት ስለሆኑ ኬክ ልስራላቸው ብዬ በቡንባ ቦካ ጥሩ ነው። ማክስ በሚለው በንትና ቦካውት ማለት ነው፣ በዚህ በሚጠጣው በጁሱ። እስኪ ምን እንደሚሆን መጨረሻውን አብረን እናያለን። እንደዚህ ምስር የሚየበሰለልኝ ነው ብቻ። ዛሬ በምድጃ ነው ሁሉ ስራዬን የምሰራው። በነገራችን ላይ ክችን ያላለቀልኝም። በዛ ላይ ደግሞ አንቡባ በጣም ተወደደብኝ፣ ጋዝ በጣም ተወደደብኝ። በፊት ሳስሞላ በጣም ይበረክትልኝ ነበር። አሁን ሁለት ወር አልቆይ ሲል እንደው በቃ አልፈልግም ብዬ የበረመጣኑ በክሰል በምድጃ በስቶብ እየተጠናበሽኩ ነው። ግን ይሁን አልሐምድሊላ። ዛሬ ምስር በምስር ነው የምሰራው። ወጡንም በድፍ ምስር ነው የምሰራው አሳምቡሳውንም በምስር ነው። እስኪ እስማኤልን ሪያክሽኑን እናያለን ምን እንደሚሰማው። በነገራችን ላይ እስማኤል በጣም ስጋን ይወዳል፣ እንደው ሽሮ ማን የፈጠረው ነው የሚለው እና እኔ ደግሞ የምወደው ምግብ ይህንኛው ነው ማለት ነው። ኬኩ ተመልከቱ፣ ጋስ ስላለው ያቦካሁበት እንትኑ ጋስ ስላለው በቃ አይን አይና ወጣ፣ አስፈራራኝ። እኔም ለመጀመሪያ ጊዜ ልሞክረው ብዬ ነው ሀባይብ። እና ውዶቼ እንደዚህ ወጤም እየደረሰ ነው። ሀብሀብ ጁስ ልፍጭ ብዬ አሰናኝ ስራዎች ነው የምሰራው ዛሬ። እንደዚህ ጁስ ፈጨሁላቸው ማለት ነው። ኬኩ ተመልከቱት፣ አይኑ ስንጥቅጥቅጥቅጥቅ፣ ግን በጣም ነው የሚጣፍጠው። የሚገርማቸው የብርቱካን ኬክ ነው ለመስራት ያሰብኩት። ያ የበጠበትኩበት ጁስ ጋዝ ነው እንደ ኮካ እንደ እንትም ማለት ነው። ጋዙ ሳላወጣ ነው መሰለኝ ያ ነው በቃ እንደ ፈላልኳቸው እና እንደዚህ አቀራርቤ ዛሬ ልጆቼ እንደነገርኳችሁ ስለሌሉ በጣም ነው ስራው ያፈጠነኝ። በጊዜ ጨረስኩ። ኡስማኤል እንግዲህ አዛን እስከሚል እችን አጥር እየሰራልኝ ነው። በነገራችን ላይ አትክልት በጣም ነው መወደው፣ በጣም በጣም ፍየል እየበላብኝ፣ በጣም ተረብሽ አይቶኝ ስለነበረ ብረት አስበይዶ እንደዚህ ሽቦ እየጠመጠመበት ነው። እስካሁን አድጎ እነዚህ አበባ ፍክት ይሉ ነበረ። ኮምቦልቻ ድረስ ነው ለፍቻ ያመጣሁት። ግን ተመልከቱ ፍየል እንዴት እንደሚበላብኝ በጣም ነው የምወዳቸው ገና ከእንቅልፌ ስነሳ ወጣ ብዬ እሱን ነው ማየው። ቤቴ እንግዲህ መንገድ ዳር ነው እና አጥሩ በዛ በኩል ስለሆነ ፍየሎቹ ይበሉብኛል። በጣም ነው የምናደደው። እና የድርጅት ቦታ ስለሆነ ወደ መንገድ ላይ ዳር ቤታችን። ለዚህም ነበር ተከራቼ ስኖር የነበረው እንጂ አልሐምዱሊላ የራሴ ቤት አለኝ። ግን ምን ይደረግ እንግዲህ የራሴ ይሻላል መንገድ ዳርም ቢሆን ብዬ መጥቻለሁ። እና እንደዚህ እንግዲህ ቤቴን አጫጭ ያስኩበት በነገራችን ላይ ውይ ከልጆች ጋር ስራ ግን በጣም ከባድ ነው እነዚህ ትራሶች አያማምሩም አምስት አምስት መቶ ብር ናቸው ማዘዝ ለምትፈልጉ ልጆች አሉ እኛ ጋር ማለት ነው በጣም ቆንጆ ነው ይሄ ቲቪም የሚሆን አላልቅ ብሎ እስኪ ዱ አድርጉበት ቲቪ ስታንዴ አልቆ ሳሎን ቤቴን አጽልቼ ሳሎን ቤት የማፈጥርበት ጊዜ በጣም ናፍቆኛል እቺ ሻማ ደግሞ ማለት ነው እያጫጭ ያስኩ ሳያት ኢኪያ የሚባል ታውቃላችሁ? ከኢኪያ ነው የገዛሁት ሳውዲ እያለውኝ ከኢኪያ ገዛሁት። በጣም የሚሸት ሻማ ነው እና የምወደው ተሞኘው እያልኩኝ ማለት ነው። እነዚህ ማብሪያቶች ደግሞ ሰባት ሰባት መቶ ብር ነው የሚሸጡት። የረመዳን ማብሪያት ናቸው። እኔ ሐዲያ ሰው አምና ስድስቱን ነው ምናምን አመጣልኝ የእስማኤል ጓደኛ ከአዲስ አበባ እና በጣም ነው የሚያማምሩት ቤት ድምቀት አላቸው ዛሬ የወግ ደርሶኝ ተይ በዚህ በኩል ደፋሽ ተይ በዛ ደፋሽ የለም ያው ቁጭ ብያለሁኝ እስኪ እስሚ ደግሞ በጣም ይደብሯል ልጆቹ የሌሉ ጊዜ ማለት ነው አፍጥረ ነው ምታመጣቸው ብየው አያት ቤት ሂደው ይረብሹ ብዬ እና እስማኤል እናት ቤት ሂደዋል እና እንደዚህ እንግዲህ እስማኤል ያለ ልጆቹ በጣም ነው ጭር የሚለው በጣም ነው የሚያስጠላው እያለኝ እስኪ ተወኝማ እኔማ ዛሬ ተጋባን እየመሰለኝ ነው በእጄ ሁሉ አልበላም እያልኩት በጣም ያናደርኩት ነበረና። ብቻ እውነቱን ነው፣ ያለ ልጆች በጣም ነው የሚያስጠላው። እናንተ፣ እነሱ ጋር መዳረቅ ይሻላል። በተለይ ስለምዷቸው በጣም ከባድ ነው። ይሄን እንግዲህ የሱፍራ በአንድ እግር ነበር የሚያቆሙት። ሁለቱ ደግሞ በጣም ነው የሚቀናኑት እና ምግቡን አቀረብኩ። እዚህ እስማኤል የሚለውን ብሰሙ ስቃቸው አታበቁም ደግሞ እኔ ደግሞ በጣም ነው የምወደው እንደዚህ ከስጋ ከሁሉም ሽሮ ምስር ምናምን ደስ ይለኛል። በተለይ የአበሻ ጎመን ካለው ዱዐ አድርግልኝ አልኩትና ምን ይሰራል ይሻል ምናምን እያለ እየቀለደብኝ ነበረ። ብቻ እንደምንም እያሳቀኝ ዱዐ አደረገልኝ። አልሐምዱሊላ። አላችኋለኝ ቡናችን ጠጣል። የዛሬ እንግዲህ ቮሎጌ ይሄን ይመስላል። ብዙ ልጆች ወዳችሁልኝ ስር ቀን በቀን የቀን ውሎሽን ብላችሁኛል። ጠብቁኝ ማለት ነው፣ ኢንሻ አላህ ሁሌ ቀን በቀን እመጣለሁኝ። እናንተ ግን ሰብስክራይብ፣ ሼር እያደረጋችሁ እያበረታታችሁኝ አይደለም ሀባይብ፣ አበረታቱኝ ውዶቼ። አላህ ይገዘን። እንግዲህ ሁላችንም ጾማችንን አላህ የሚቀበለን ያደርገን። ነገራችን ላይ ቡና በልቶ ምግብ በልቶ ቡና ካልተጠጣ ከባድ ነው።